ህወሓት በወልቃየት ጉዳይ ሌላኛውን ካርድ መዟል። በደብረ ጽዮን የሚመራው ክንፍ ተፈናቃዮችን ወደ ወልቃየት እናስገባለን በሚል ወታደራዊ እንቅስቃሴዎችን መጀመሩን ሾልኩ የወጡ መረጃዎች አረጋግጠዋል። ሰኔ 21 ቀን 2017 ዓ.ም የሰማዕታት በዓልን ሽፋን በማድረግ የተለያዩ አርሚ ክፍሎች የተወጣጡ ታጣቂዎች ወደ ደደቤት ጸለምትና አስገዴ ቀጠናዎች አስገብተዋል። የክልሉ አስተዳደር አቶ አረጋ ከበደና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ወልቃይት ጠገዴ አምርተው ከተመለሱ በኋላ ነገርየው ላይ ጥያቄ አስነስተዋል። ሰላም ጤና ይስጥልን፣ የተወደዳችሁ አድማጭ ተመልካቾች ይህ የሀገር ድምፅ ነው። በዕለቱ የምንመለከተው ጉዳይ ወልቃየት ይሆናል። በወልቃየት አዳዲስ ነገሮች ተሰምተዋል። በትንታኔው የሚሰማ ሰበር መረጃ ነው። ታዲያ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። ከሰሞኑ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና የጠቅላይ ሚኒስትሩ የምስራቅ አፍሪቃ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ በተለያዩ ጉዳዮች ላይ ከተወያዩ በኋላ ህወሓት ሌላኛውን አደገኛ ካርድ መዟል። ደብረ ጽዮን የሚመራው የህወሓት ክንፍ ተፈናቃዩ እኔ ራሴ ነኝ የሚል ዘመቻ መክፈቱ ተሰምተዋል። ይህ በእንዲህ እንዳለም የህወሓት ታጣቂዎች በተፈናቃዮች ሽፋን ወደ ወልቃይት ለመግባት እያሴሩ እንደሆነም አስደንጋጭ ሪፖርቶች መረጃዎች ከዚህም ከዚያም እየደረሱ ይገኛል። ሰኔ 21 ቀን 2017 ዓ ም የስማዕታት በዓልን ሽፋን በማድረግ ከ11ኛ፣ 13ተኛ፣ 31ኛ አርሚ ክፍሎች የተወጣጡ ታጣቂ ኮሮችን ወደ ደደቤት ጸለምትና አስገዴ ቀጠናዎች አስገብተዋል ነው የተባለው የህወሓት ጀነራል ዘነበ ክፍልም እናም የሰሜን ምዕራብ ዞን ጸጥታ ቢሮ ኃላፊ ተስፋዬ የተደረገው የውስጥ መረጃ ልውውጥ ተፈናቃዮችን ወደ ወልቃይት እናስገባለን በሚል ማታለያ ቡድኑ ወታደራዊ ግብ እንዳለው ሾልኩ የወጡ መረጃዎች አረጋግጠዋል። በተጨማሪም ቡድኑ ቀለብና ነዳጅን ጨምሮ ሁሉም ወጪዎች በወረዳ መዋቅሮች እንዲሸፈን እየተደረገ መሆኑን የመረጃ ምንጮቻችን ሾክ ብለውናል። ሰኔ 16 ቀን 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳም ከአማራ ክልል ፕሬዚደንት አቶ አረጋ ከበደ ጋር ወደ ሁመራ በማምራት ከወልቃይት ጠገዴ ሰቲት ሁመራ ዞን አመራሮችና ከአካባቢው የሀገር ሽማግሌዎች ጋር መወየታቸው ይታወሳል። አቶ ጌታቸው በውይይት ወቅት ጥያቄ እንደሌለ ጥያቄው ተገቢነት እንደሌለው አደባብሰ የምታልፍበት ምክንያት መኖር የለበትም ብለው ነበር። አቶ ጌታቸው የኔዎቹ ያሏቸው ሰዎች ግን እንዲህ አይነት ነገር ደስ እንደማይላቸው በመግለጽ የጦርነት ነጋሪት እየደለቁ ስለመሆናቸው አስረድተዋል። ጌታቸው ረዳ ይህንን በተናገሩ በሰዓታት ልዩነት ውስጥ እኔ በወልቃየት የሚሆን ጠገዴ የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብያ ላምንም ነበር ያልኩት በማለት ማስተባበያ ሰጥተዋል። ህወሓት ባለፉት ጊዜያት ወልቃየት ጠገዴን በኃይል ተቆጣጥሮ እንዳስተዳደረው ሁሉ ዛሬም የጸጥታ ኃይሉንና አስተዳደሩን ይዞ በግድ ለመግዛት መሻቱ አዲስ ነገር አይደለም። ሰኔ 21 ቀን 2017 ዓ ም የሰማዕታት በዓልን ሽፋን ያደረገው የህወሓት ህልም የአማራ ለም መሬት፣ ወንዞች፣ ማዕድናትና ሌሎች የተፈጥሮ ሀብቶች በመበዝበዝ ዳግም ለመበልጸግ ያለመ እንደሆነ ለቀባሪ ማርዳት ነው። የወልቃየት ጠገዴ ህዝብም ለዘመናት የኖርበትን ማንነቱንና ነፃነቱን አስጠብቆ የሚኖር እንጂ በማንኛውም ቡድን አገዛዝ ስር ወድቆ ሀብቱን እንዲበዘበዝ ዝም ብሎ የሚፈቅድ እንዳልሆነ ግልጽ ነው ይህ ህዝብ ለነጻነቱና ለመብቱ ዘብ የሚቆም ህዝብ በመሆኑ የህወሓት የኃይል የበላይነት ህልም ከንቱ ጥረት መሆኑ የሚያጠራጥር ነው፣ በማለት ጉዳዩን የተመለከቱ ሁሉ ይናገራሉ። የወልቃይት ጠገዴ ህዝብ ስለ እውነት መስዋዕትነትን ከፍለዋል። ስለ እውነት ተፈናቅለዋል። ስለ እውነት አማራዊ ማንነቱን እንዲያጣ ግፍና መከራ እንደደረሰበት የሚታወቅ ሀቅ ነው። የግጭት ጠመቃ ሱስ ሲሆነበት የሆነበት ወያኔ ትህነግ ከጦርነትና ከግጭት ውጭ ሌላ መፍትሄ እንደሌለው በማመኑ ሰላምና ንግግርን እውነትንና ሰብአዊነትን አሽቀንጥሮ ጥሎታል። የወልቃይት ህዝብና አመራር 30 ዓመት ተቀጥቅጦ ጸንቶ ነጥሮ የወጣ ስለሆነ አደረጃጀቱ እንዲሁ ሸብረክ የሚል አለመሆኑ በተደጋጋሚ አሳይተዋል። በማናቸውም ጉዳዮች ኃይልን ተገን አድርጎ ለሚመጣ ኃይል ምላሹ ጠንካራና ከዛ የበለጠ እንደሆነ መረዳት ያስፈልጋል ሲሉ አስተያየት ሰጪዎች ይናገራሉ። ወያኔ ከ33 ጊዜ በላይ በወልቃይት ጥቃት ቢከፍትም በጀግኖቹ የሽንፈት ጽዋን ቀምሶ ተመልሷል ብለዋል። የነ ኮሎኔል ዘውዱ አመራርና ያሰለፈው ህዝብ ለሚመጣ ማናቸውም ኃይል ፍርሃት የሚባል የሌለው ኃይል ሆኖ ተደራጅቷል ተብሏል። የጎንደር ታሪካዊ ግዛቶችና ድንበሮች የህዝባችን የማንነትና የህልውና መሰረት ናቸው በማለት ሰኔ 18 ቀን 2017 ዓ.ም መግለጫ ያወጣው የጎንደር ህዝብ አንድነት ፓርቲ ነው። ፓርቲው በቀድሞ የህወሓት ብአዴን አስተዳደር ወቅት ከጎንደር ተቆርሶ ለሱዳን የተሰጠው መሬት ወደ ቀደመ ይዞታው እንዲመለስ በሁሉም አማራጮች እንደሚታገል ገልጸዋል። በተጨማሪም የወልቃይትና የጠለምት ማንነትና ሌሎችም የጎንደር ታሪካዊ ግዛቶች የማንነታችን ማገር ናቸው ሲል አክለዋል። አቶ ጌታቸው ረዳ ከሰሞኑ ሁመራ ያቀኑት በዋናነት ስለ ተፈናቃዮች ለመነጋገር ነው። እነ ኮሎኔል ደመቀም ሁልጊዜ እንደሚሉት ተፈናቃዮች እንዳይመለሱ ከልክለን አናውቅም፣ አሁንም ትክክለኛ የወልቃይት ኗሪ የነበሩ መመለስ ይችላሉ የሚል ምላሽ ነው የሰጡት። ዋናው ቁም ነገር እነ ኮንሬል ደመቀ ምንድን ነው ማድረግ ያለባቸው ሲሉ ጥያቄ በመስደድ ሀሳባቸውን የጀመሩት አንድ ምሁር የወልቃይት አመራሮች ከፋኖ ኃይሎች ጋር መነጋገርና መቀናጀት መጀመር እንዳለባቸው ይመክራሉ። ኮሎኔል ደመቀ ዘውዱ የመሪነቱን ቦታ በመያዝ እዚያ አካባቢ ላለው ኃይል ስትራቴጂክ አመራር መስጠት መጀመር እንደሚገባም አሳስበዋል። አስተያየት ሰጪዎቹ ሲናገሩ ህዝቡም አመራሩም ይህ አይነት ድፍረት ያጎለበተው የወልቃይት የአማራ ማንነት ጥያቄ በህግና በስርዓትም በሚገባ ማሸነፍ እንደሚቻል ከአንድ መቶ ፐርሰንት በላይ እርግጠኛ በመሆኑ ነው ብለዋል። ሌላኛው አስተያየት ሰጪ እንደተናገሩት የወልቃይት ጠገዴ አማራዊ ማንነት በህግና በህግ መቋጨት ጊዜ መግዛትም መሸጥም አስፈላጊ አይደለም ይላሉ። በተጨማሪም የግጭት በሮች እንዲዘጉ የሚደረጉ ሰላማዊ ውይይቶችና ትግሎችን ማስቀጠልና ብቸኛ መፍትሔ አድርጎ መውሰድ አማራጭ የሌለው ጉዳይ መሆኑን አስምረውበታል። የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ በወልቃይት ዙሪያ ያሰናዳ ነው የትንታኔ መረጃችን። የተከታተላችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ጤና ይስጥልን።